እነሱም ያሳድዳሉ እና ከሌ እንደዛ ትግል የለም። ነውር ነው ነውር ነው ትግል ፀሎት ያስፈልጓል። የሰው ልጅ ነው የሰው ደም ነው የሚፈሰው። እነ ጆከር ደግሞ ለብልጽግና ይሰራሉ። እንግዲያውስ ታዲያ እውነት እናንተ ስታስቡት ጆከር ይህን ሁላ ቀርጾ ለማን ነው የሚሰጠው ትላላች? ለዘመነ እንዲህ ብሎነ ትግል ላይ ሰይጣንም ቢሆን አማራ ካለ መቀላቀል አለበት እስከነጥፋቱ። እኛ እንደዛ ነው። የሰራ ነው ጀዌ ብትሰርቅ እስከሚያልፍ ድረስ አንጎላችሁን አይስረቃ ኩላሊታችሁን አይስረቅ እንጂ ይስረቅ ይላል ብቻ ትጣሉ፣ ሂዱ ወደፊት ነበር የሚባለው እዚ። እና ጆከር ጆከር ቤተ መንግስት የምንገናኝ ይመስለኛል። እስም እየሳስበ አብረን ተጋብዘን ከጆከር ጋር ጆከር ግን እንትና አልሆነባችሁም። ጌታችሁ አዘፋ የሶሻል ሚዲያው ጌታችሁ አዘፋ አልሆነባችሁም። ጆከር ያ የሚያመጣል ፎቶ ነ ይላል የኛ ቤቶች ፍየሎች የሚያመጣና ጆከር ላይ ይለጥፋሉ። የነዛ የአማራን ፍየል ያመጣና ጆከር ምናቸው የጆከር ግን ጌታችሁ አሰፋባቸው። ጋይስ ከንግግሩ ከምኑ ከምኑ መሳል ይቻላል ጆከር ምን አይነት ሰው እንደሆነ ጀርመን የጠፋው ልጅ እና የኢትዮጵያ ህዝብ እዚህ ቲክቶክ ላይ ያለ ሶሻል ሚዲያ ይፈልግልሽ። ከጀርመን ፖሊስ የተለየ አንቺ ወረኛ ወረኝት የአብይ ፌዴራል መጥተ ይፈልግልሽ። ምርጥ ፖሊስ አለሽ። አዮ ውጭ ወረኛ፣ ያ ምርጥ ፖሊስ አለ። እየተከታተሉ ነው፣ እያዩ ነው፣ እየሰሩ ነው። ውጭ ዝም ስ ውጭ አታዋርጅን። እዚህ ምትሽ እንዲ የኛ ፖሊሶች ዶቸ ፖሊስ ስ ደ በስት ኮንዲጋንስ ቤልት

የመዳም ቅመም እና አንዳንድ ፍየል እና አንዳንድ ደደብ የኦበር ገረዶች አሉ። እነሱ ናቸው የሚፈልጉት ልጁን ነው ወይስ ማውራት ልማድ ስላለሽ ነው? እቻ አህያ፣ የሰለጠነ ሀገር ቁጭ ብለሽ በቲክቶክ ምን ልበል፣ የሆነ ልጅ ጠፍቷል እና የኢትዮጵያ ሕዝቦች እዚህ ጋ ይፈልጉልሽ። አረ እንዴት ነው የምታስብ? ያን ሴትዮ ጋር ተያረጠ። ያረብ ጌታዬ! ሴትዮ እንዴድ ይህ ጭስ እያጨሰችባችሁ አታንበቢና የሚወራና የማይወራ ነገር። ወደ ዋናው ጣቢያችን ንመለስ ወደ ኢቤስ። እሺ ይቅርታ፣ ለካ ጆከር ላይ ነበረም ቀል እንደዚህ የሚያደርገን አንዳንዴ። እሺ አሁን የአማራ ህዝብ ምንድ ያስፈልገው? መልካም መሪ፣ ጥሩ መሪ፣ የተባረከ መሪ፣ ለህዝቡ የሚጨነቅ እሙሙ ሲያገኝ ድፍት የሚል አይደለም። እንደነ 360 እንደናከል፣ የሚሆን እንደነ መሳይ በርጫ ምናምን ግንጋንጋ። አሁን መሳይ ግንጋንጋ ነው፣ ወደታች ነው። ምን ያደርጋል? አማራ ጋራ ነው የእኔ ጥያቄ አማራ የሚያስፈልገው የአማራ ልጆች ይወላችሁ፣ የዚህም ቤት ጉድ የሚያውቀው እኔና ቤተሰቦቼ ይልና የአማራን ጉድ የሚያውቀው ቤተሰቡ ቤተሰቡና ቤተሰቡ ነው። ምን አባታችሁ ታደርጋላችሁ? ጆከር ትግሬውና አንተ ዲቃላ ጆከር ትግሬና ሞጣ እንኳን ጎጃሜ ነበረ፣ ግን ህሙም ይወዳል፣ ያስታውቃል። እኛ እኮ ተናግረናል። ይሄ ለንቂጦን ስንልክበት ሄለን ቂት ንዘ ይሄ ሰውዬ ቂት ይወዳል። ቂትም የሚወድ ደግሞ ለትግል አይደለም፣ ላደራም አይሆንም። እቃ ሰጣችሁት እራሱ ያዝልኝ ብትሉት ቂት ነገር ያዝ ብትሉት ቂት ካየ ሳይደርስበት ቂት አይቶ ቅርጽ የሌለው ቂት አይቶ ማለት ነው ምን ልታረግ ሄደ ከዛ ዱባይ ላይ እንጀ እንጀ እንጀ እንጀ ስትል ተቀርጾ ሰው አይቶ ነግሮኝ። እኔንማ አይ ወንዶች አይ በነገራችን፣ እኛ ብቻ ሁላችሁም፣ ችግር አለባችሁ። ይሄ ሁሉም ችግር ነው፣ የኛም ችግር ነው። የሴቶች ግን ጥሩ ወንድ ካየን ነው በጣም የሚያምር ወንድ ካየን ነው እንጂ ብቻ ወንድ ምን ያረጋል? እግሩ ቀጠን ያለው ወንድ ተቀድመናል ብዙ ወንዶች ያው ቤተ መንግስት ገብተዋል ለእኔ እንኳን ጥሩ ወንድ አብይ ነበረ ግን አልሆነም ተቀደምኩኝ ተቀደምኝ በዛች ሴትዮ ሴት ማፍቀር መጠየቅ ችግር የለውም ሴትዮዋ ጥይት በጭንቅላት ትልክብኛለች ችግር የለውም እንቀበለዋለን ለፍቅር ማንከፍለው ነገር የለም እንደዚህ አይነት ወንድ ነው የሚያስፈልገን ለማለት ፈልገን ነው አዎ፣ አዎ፣ አዎ ለአማራ የሚያስፈልገው አማራ ብቻ ነው። ይህ ወሮ በላ ዲቃላ ዝም ብሎ እየመጣ አማራ ሲለ ብቻ አንበሳ እርር እያለ እያወረድ ኖ፣ ኖ፣ እነዚህ ዲቃላዎች እነ ቤቲ ዲቃላዎች፣ እነዚህ ዲቃላ፣ የትግሬ ዲቃላ፣ የአማራ ዲቃላ፣ አስወጣ፣ አስወጣ። መምራት ትፈልጋለሁ። የህዝብ ጥያቄ እንዲመለስ ትፈልጋለሁ። በስነስርአቱ ጀግና የሆነ ጀግና የሆነ ልጅ ፍጠሩ፣ አዲስ ልጅ ፍጠሩ። ንጹህ የሆነ አዲስ ልጅ በቃ ወጣት ፈጠሩ። ይሄ እንትን ትዝ ይላችኋል? ያ እነዛ ሶስት ቡችሎች ይኸው ብልጽግና ሆኖ ቁጭ አሉ። ማናቸው ስማቸው? እነዚህ እንትን ስትሏቸው የነበረው ማን ነበር ስማቸው? አቤት ከፖለቲካ! አቤት ከሶስት ዓመት በኋላ ከወደ ፖለቲካችሁ ስንመጣ ጠፋችሁ ነው፣ እስከነመፈጠራችሁ። ራሳቸው አሁን ፓርላማ ቁጭ አንደኛው ክርስቲያን የታሰረበት ምን ነበረ ዘሜ ብቻውን ነው እንጂ ዘሜ አሪፍ ነበር። አኪላ አይደለም። አኪላም ዲቃላ ናት አሉ የትግሬ አኪላ አሪፍ ልጅ ነው። አኪላ ረጋ ያለ ልጅ ነው። በነገራችን ላይ አኪላ አሪፍ ልጅ ነው። ግን ያው ዲቃላ ነው። አስቸጋሪ ነው። ዲቃላ ጥሩ አይደለም እንጂ ጭንቅላት ነበራት። እ ረጋ ብለ የማዳመጥ አብ አብን አብን የሚባል ነበረ። እነሱ የተቀላቀሉ ዲቃላዎች ነው። ያንን ጎጃም የእስር ቤት አውርደው ሁለቱ ይኸው ፓርላማ ገብቶ ቁጭ ብሏል። አቶ ክርስቲያንና አቶ ማነው ወፍራሙ ልጅ ያው አሁኑ ወፍራሙ ልጅ ይናገራል። ዶክተር መነሱ በለጠ እሱ ኦሮሞ ልውጡ። ከወሎ ግን አትምረጡ፣ ድብልቅ ናቸው። ወለጌ አማራ እንዲሆን ሽጉ። ሲልበት ሙስሊም ሆ ሽጉ ሲልበት ክርስቲያን ሽጉ ሲልበት ኦሮሞ ሽጉ ሲልበት ትግሬ። ወሎና ገለማ አንድ ነው፣ ለስልጣን አይሆንም። እነሱ ይቅርታ አርጎልን ይቅርታ ከተቀየማችሁም ግን ባህሪያችሁን ሳይ ከኔ ጥናት ማለት ነው፣ ወላጆች በጣም አስቸጋሪዎች ናችሁ፣ በጣም አስቸጋሪዎች ናችሁ። በጣም ሲላችሁ ሙስሊም፣ ሲላችሁ ክርስቲያን፣ እንዲህ ብሎ ነገር የለም። ሲላችሁ ይቅርታ ሃይማኖት፣ ሲላችሁ ኦሮሞ፣ ሲላችሁ አማራ። ቁጭ ብለው ጆከርና እንደኛ ሀገር ኦሮሞ ነኝ ቁጭ ብለው ረዲያ ያወራሉ። ወይ ኦሮሞ ሁን፣ ወይ አማራ ሁን። ወዴት ወዴት ነው? ስለዚህ ከሁሉ ይቅርባችሁ እዛው ከጎንደርና ከጎጃም ተመራረጡና ሸዋም የእኛ ነው። ወደ ሸዋ እንዳትመጡ ሸዋ ኦሮሞ ነው። በነገራችን ከሸዋም ሸዋ ስትል የት? ወደ ራሳችን መጣን ችግሩ። እና ምን ለማለት ፈልገን ነው? ወለጊ ቅልቅል ነው። ወሎ ጋር ዝም ብለህ መኖር ነው ያለብህ። እንዲያውም ወሎ የኢትዮጵያ ዋና ከተማ መሆን አለባት። ምክንያቱም ኦሮሞውም አለ፣ ትግሬውም አለ፣ አማራውም አለ፣ ኩናማ እና ወላይታ ሶዶ ምናምን ነው ያለው እንጂ ነብረ ነው። ሙማቸውን ለማንም የሚሰጡት እና ሙማቸው ብዙ ቦታ አለ። እና እንዳንዴ ሳስበው እንካ ናቸው እንካ፣ እና ጀግና ናቸው አሊሆን ይችላሉ። ጀግናነት ምን ያደርጋል? ፊኒሽንግ የሚባል ነገር እኮ አለ። አሁን እ ያህያ ጀግና ምናምን፣ ጊዜው የአህያ ጊዜ አይደለም። ታግለ ብታሸንፈው እዚህ ጋር ነው ስማርቱ፣ ቴክኒከ እዚህ ጋር ብልሽት ከሌለበት ጉውግው የለም። እዚህ ጋር ነው አለቀ። አያ ብቻ ነው የሚታገሉ። አሁን እነ ድሮን የሚባሉ ነገሮች አሉ። ገባ አንተ አዎ ብለህ ስትመጣ ብሎ የሚያጎርስ አለ። አፉ ውስጥ የሚገባ እንደሚበትን ምናምን፣ እንደዚህ አይነት መሳሪያዎች አሉ። ቴክኒካዊ እና ታክቲካዊ የሚባሉ ሲስተም እና ሲስተማቲካል የሚባሉ ስለዚህ፣ አማራ ልጅ ያስፈልገዋል። ቁጭ ብሎ ፓርላማ ላይ የሚደራደር ስማርት የሆነ የሚሳደብ አይደለም። የተሳዳቢ አፍላፊ በጣም ትሳደባላችሁ። ስማርት አይደላችሁ፣ አግሬሲፎች ናችሁ። ፓርላማ ላይ በጣም አግሬሲፎች ናቸው። እንደዛ መሆን የለባችሁም። እነዚህ ስናወራ እና ዛ ስናወራ በጣም እንላይቀል። ስለዚህ እናንተ ስታወሩ ቢስማርት ያ እኔ ፓርላማ እንዲገባ የምፈልገው ማየት የምፈልገው ሲሪየስሊ አኪለም ብቻ አኪለም ቢገባ እሱ ሂሮ ደግሞ አምሹር ይገባል ይገባል። መናገር ይችላል። ማውራት ይችላል። የአማራው እንትን አያና ብለነዋል። የአማራው አያና አሁን አይታችኋል። አያና እየተመላለሰ እየሄደ ምናምን እያለ ነው። ያው ከቲክቶክ ወደዛ አሻገር ነው። እኛ ኦሮሞች እንደምንም ብለን እና አረ እኔ ከንፈሬ ናቲው ከከንፈሬ ውስጥ የሚወጣውን ወሬ አዳምጪው። ጋዴም ተረተኝ፣ አንቺ ሴትዮታይ እና አኪለንም እንደምንም ብላችሁ ያስገቡት ምክንያቱም አኪለ ገባ ማለት በጣም ትልቅ ነገር ለአማራ እውነት ግን ጥቅም አለው ግን አይዶነው ግን አማራ ይሁን አይሆን አላውቅም ምን ጥልቅ አረገሽ ወዴት አብድጌ ወዴት ነው ጥልቅ ያልኩት ምን ነው ጥልቅ ያለው ታዲያ የሙሙ ትግላችሁን አቁምልና ጌም የምንጫወትበት እንጂ እነሞጣ መሙሙ ላይ እንዲተደፍተው እናገኛቸዋለን ሀብታሞቹም እንደዛ እንዳኝ ዋልዋ እኛ ዱባይ ስለምንሄድ ደግሞ እንዳንገናኝ ብለን ነው ገባቸው እና ይህ ህዝብ ደግሞ መሪ ስለሚያስፈልገው ወይዘሮ ማናት መዓዛ መሐመድም እንደምናየው ከሆነ ዋጋም የላት ስለዚህ የአማራ ህዝብ ደግሞ ህዝቤ ነው የጓደኞቼ እናት ነው የክርስትና እናት የሀገር ነው ከዛ ላይ ደግሞ አንዳንድ ነገር ላይ በጣም ብዙ ግንኙነት አለ ማለት ስለዚህ አማራ መሪ ያስፈልገዋል በስነስርአቱ የሆነ ሂሮ መሪ ያስፈልገዋል። እንደ ዮሐንስ ቦይ ያለው አስር የቢራ ጠርሙስ ደርድሮ እየጠጣ አስር የቢራ ጠርሙስ ብሎ መጨረሻው እስር ቤት የሚሆን አይደለም። ስለዚህ መሆን ያለበት ምንድን ነው? መሪ ያስፈልጋል። ያ ተገላገልን፣ ከፖስታ ተገላግለን፣ አይ ቲንክ ሶ ፖስታ የለም፣ እግዚአብሔር ይመስገን። ከዚህ በላ ሊመጣም አይችልም። እንኳን የእሳቸው ፖስታ የኔ ፖስታ አይመጣም። የዚህ ቤት ነዋሪ አደለም፣ ደባል ነኝ። እንደተወሰነ ጊዜ ቤት ልጃችንን ነው እኛ ራሳችን ደባል ነው። የልጃችን ቤት ነው፣ የአቶ ሙሉጌታ ነጋ ቤት ነው ይሄ። ያ እንደዛ ነው እና ዘመኑ ዘመኑ ወደ እግዚአብሔር የምናጋ ትክክል ነው፣ ወደ እግዚአብሔር የምናንጋጥጥ እሱ ትክክል ነው። ከእግዚአብሔር የበለጠ ምንም የለም፣ እግዚአብሔር ታላቅ ነው። ልቦና ይስጣችሁ እናንተ ሌቦቹ ውሸታሞች እና ስትታገሉ፣ ግን ትግል አታብሱ ወይ የመብት ትግል ወይ የሙሙ ትግል ወይ ዘለቀን ትግል ለዩልን። ከስራ በኋላ ከፈልጋችሁ አይደለም ሙሙ ላይ መጣል ተኙበት። ስትፈልጉ እንቅልፋችሁን አያራሳት ችግር የለውም። ግን ትግል ላይ ስትሆን ትቀንሳለ ቢኩል ትግል ትግል ነው። ትግል ጸሎት ያስፈልጋል። ትግል ጾም ያስፈልጋል። ንጽህና ይፈልጋል። ዲሲፕሊን ይፈልጋል። ከዛ በኋላ ልክ አራት ኪሎ ስትገባ እንደኛ ከፈለግ እንደኛ እንደነባ ይቅርታ ተሳስተን ነበር ማለት እንደነሱ እኛ ምን አገባልኝ ያለ ነው ሲ ቤታችንን ነው ያመጣል። እንዳንቀረጽ በኖርማል አደለም። እኛ ደግሞ አንድ ወር ከጠርሙስ ጠጥተን ብንቀረጽም ቤታችን ስጥ ንቀረጽ በፈለግነው ሰዓት ምዝ አድርገን እናወጣለን። ቡፍ ሲሉ ማውጣት ይቻላል። እኛን ቀራጭ እንጂ ተቀራጮች አይደለም። እና ያ ጂጂ ጀርመንኛ